የተፈጥሮ ሀብትና የዱር እንስሳት መመናመንን ለመቀነስ ከ38 ሀገራት በላይ የተሳተፉበት ውይይት በአዲስ አበባ እየተካሄደ ነው። በውይይቱ የአየር ንብረት ለውጥ መዛባትና የተፈጥሮ ሀብት መመናመንን ለመቀነስ ሀገራት ከራሳቸው አቅም ባለፈ የዓለም አቀፍ ትብብርን እንደሚጠይቅ ተነስቷል። ቅድስት ተስፋዬ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ቅድስት እንደምናለሽ፣ መረጃዎችን መቀጠል ትችያለሽ። እሺ አመሰግናለሁ። እንደምንዋላችሁ ተመልካቾቻችን። እንደምንዋል አስማረ፣ ቀደም ብለህ አንተም ለመጥቀስ እንደሞከርከው ያው እንደሚታወቀው የተፈጥሮ ሀብትን ጉዳይ በዓለም አቀፍ ደረጃ ምን ያህል አሳሳቢ እንደሆነ በጣም ይታወቃል። በተለይ ይሄ የተፈጥሮ ሀብት በተለያዩ ምክንያቶች ችግር ውስጥ ሊወድቅ ይችላል። ይሄም አንዱ የተፈጥሮ ንብረት የአየር ንብረት መዛባት አንዱ ሲሆን፣ ሁለተኛው ደግሞ ሰዎች በሚያመጡት ችግርም ይህ ችግር ሊፈ ሊፈጠር ይችላል። ታዲያ ይህንን ችግር ለመቅረፍ እየተሰሩ ያሉ ስራዎች አሉ። በነገራችን ላይ ያው እንደ የተፈጥሮ ሀብት ችግር እንደ ሀገርም ሆነ እንደ ዓለም አሳሳቢ ከመሆኑ ጋር ተያይዞ በሰዎች ሕይወት ላይ ደግሞ አስፈላጊነቱ በጣም አጠያያቂ አይደለም። ከዛ ባለፈ ደግሞ ያው ለልማት ስራዎችም አስፈላጊ ከመሆኑ ጋር ተያይዞ ዛሬ የተደረገ ውይይት፣ በነገራችን ላይ ችግሩን ለመቅረፍ ሀገራት እያንዳንዱ ሀገራት የሚሰሩ ስራ ሳይሆን አለም አቀፍ ትብብርን ይጠይቃል። በሚል የአለም የዱር ህይወት ፕሮግራም የሚል ወይም ወርልድ ዋይድ ላይፍ ፕሮግራም በሚል አስር አመታት ሆኖታል የተቋቋመ አንድ ድርጅት አለ። ይህ ድርጅት በተለይ በአለም አቀፍ ደረጃ የሚደርሱ የዱር እንስሳት ችግሮችን መመናመንን፣ እንዲሁም የአየር ንብረት ለውጥን መዛባትን ከመቀነስ አንጻር ምን መሰራት አለበት የሚለውን ይበልጥ የሚሰራ ነው። ከዚህ ጋር ተያይዞ ታዲያ ሀገራት የየራሳቸው የሆነ ስራዎች የሚሰሩበት አለ። ጥሩም መጥፎም ተብለው የሚነሱ አሉና ከዛ ጋር ተያይዞ በተለይ ዛሬ የተደረገው ውይይት ሶስት አህጉራትን የሚያያይዝ ነው። አንዱ አፍሪካ፣ ላቲን አሜሪካና እንዲሁም ኤሲያ ሀገራት በዱር እንስሳት ሀብት የሚታወቁ ሀገራት ከመሆኑ አህጉራት ከመሆን ጋር ተያይዞ እነዚህ አህጉራት ያላቸውን የዱር እንስሳት እንዲሁም የተፈጥሮ ሀብት በምን ያህል ደረጃ መጠበቅ አለባቸው፣ መመናመንንስ እንዴት ነው መቀነስ አለባቸው የሚለው ላይ ትኩረት ተደርጎ ዛሬ ውይይት ተደርጓል። በነገራችን ላይ ከዛሬ ጀምሮ ለተከታታይ ለአምስት ቀናት ይህ ውይይት የሚቀጥል ይሆናል። ኢትዮጵያ በዚህኛው በባለፈው አመት ፓናማ ያዘጋጀች ሲሆን ኢትዮጵያ ደግሞ በዚህ አመት እድሉን አግኝታ ልታዘጋጅ ትችላለች። ታዲያ ኢትዮጵያ እንድታዘጋጅ አንድም ምክንያት የሆነው የሰራችው ስራ ታይቶ ነው። ይህም የሰራችው ስራ አንድም በአረንጓዴ አሻራ የተፈጥሮ ሀብት ለመጠበቅ ወይም የአየር ንብረት መዛባትን ከመቀነስ አንጻር የሰራችው ስራ ምንድን ነው የሚለው ሲታይ አመርቂ ውጤት የመጣበት ከዛ ባለፈ ደግሞ የደን መመናመንን ከመቀነስ ወይንም እንዲያገግም ከማድረግ አንጻር የተሰሩ ስራዎች በጣም በይበልጥ የታየበትና ጥሩ ውጤት ያስገኘ ስለሆነ ይህንን ልምዷን ለሌሎች ሀገራት ወይንም ለሌሎች የዓለም ሀገራት ማካፈል አለባት እውቀቷን ልምዷን የሚለውን የሚያካትት ሲሆን፣ ሌላው ደግሞ እንደሚታወቀው ሌላው ከዱር እንስሳት መመናመንን ከመቀነስ አንጻር የሰራችው ስራ ምንድን ነው የሚለው ሲታይ ደግሞ የስንቅሌ ቆርኪዎች ከዚህ በፊት የነበሩት ከስልሳ እስከ ሰባ ነበረ። አሁን ግን ወደ አንድ ሺህ በማድረስ የሰራችሁ ስራ ጥሩ ከመሆኑ ጋር ተያዙ። ይሄ ብቻ ሳይሆን ሌሎችንም የዱር እንስሳትን ከመጠበቅ አንጻር የሰራችሁ ስራ ምን ይመስላል የሚለው ታይቶ ነው። በነገራችን ላይ ይህ የቆርኬዎች መመናመንን ከመቀነስ አንጻር የሰራችው ስራ በተለይ የጎሳ አባል አርጎ የማየትን በዛ አካባቢ ያሉትን ቆርኪዎች መግደል የአንድ የጎሳ አባልን ሰውን እንደ መግደል እንዲያስ የማህበረሰቡን የአእምሮ እንትን በመቀየር ወይንም ግንዛቤ በማስጨበጥ የተሰሩ ስራዎች ናቸው። ሌላው ደግሞ ኢትዮጵያ የሰራቻቸው የተለያዩ ስራዎች እነዚህ ብሔራዊ ፓርኮች፣ ሌሎችንም በመጥቀስ ኢትዮጵያ ያላትን የተፈጥሮ ሀብት እንዲሁም የዱር እንስሳት ሀብቷን በተመለከተ ያው በቱሪዝሙ ዘርፍ ጥሩ ውጤት እያመጣች እንደሆነና ዓለም አቀፍ መስህቦችን ወይንም ዓለም አቀፍ ቱሪስቶችን ከመሳቡ አንጻር ያለው ፋይዳ ትልቅ ከመሆኑ ጋር ተያይዞ ይህ ውይይት እየተካሄደ ነው። ታዲያ ይህ ፕሮግራም በነገራችን ላይ አዎ፣ ሀገራት እንደሚታወቀው የየራሳቸው የሆነ ጥሩ ልምድ አላቸው። ልምዳቸውን ለሌሎች ሀገራት እንዴት ነው የሚያካፍሉት? እውቀታቸውን እንዴት ነው የሚያካፍሉት? ያሉትን የዱር እንስሳቶችን ከመጠበቅ ከመታደግ አንጻር ምን መሰራት አለበት። እንዲሁም መመናመን የገጠመን በምን ምክንያት ነው የሚለው እያንዳንዱ ነገሮች አጀንዳ ተቀርጾላቸው ይህ አጀንዳ ደግሞ እዚህ በማቅረብ ሀገራትን በመወያየት ይሄ ቢደረግ ጥሩ ውጤት ይመጣል በሚል እየተሰራ ያለበት ሁኔታ ነው ያለው። ከዚህ ጋርም በተያያዘ ኢትዮጵያ አሁን በማዘጋጀቷ ያለው ጥሩ ውጤት የሚታይ አመርቂ ውጤት ማምጣቷን ያሳየ ከመሆኑ ጋር ተያይዞ ለሌሎች ሀገራትም የምታካፍለው ጥሩ ነገሮች አሉ በሚል ነው። ይህንን ይመስላል። ውይይቱ አሁንም እየተካሄደ ነው፣ እስከ አርብ የሚቀጥል ይሆናል። ይህንን ይመስላል። አመሰግናለሁ። ቅድስት ተስፋዬን በጣም አመሰግናለሁ። ቀሪ የስራ ጊዜሽ መልካም እንደሚሆን ተስፋ አረጋለሁ።